እሺ ደስ ይለኛል። እሺ ሀሳብህን ልስማማ ብዬ ነው። ሲጀመር አንቺ አምጥተሽው እኮ እኔ የማልስማማበት ሀሳብ የለኝም። እሱንም አውቃለሁ። ሲቀጥል ደግሞ ይሄ ቤት ያንቺም ነው። አሁን ይኸውልሽ፣ እኔ ለአንቺ ያለቃሽ ሳልሆን ባለቤትሽ ነኝ። እሺ ታውቃለህ፣ ግን አንዳንዴ ለዚህ ክብር መብቃቴን ሳስብ ፈጣሪን ምን አድርጌለት ነው ብዬ አስባለሁ። ለአንቺ ከዚህም በላይ ይገባሻል፣ ሲያንስብሽ ነው። እሺ አሁን በራብ እንሙት ወይስ እንስራና እንብላ?

በጣም እንጂ አስበሃል። ያንን ለኛነት እንደዛ ከኔ ውጭ ሌላ ሰው የለም የምለውን ነገር በሙሉ እኮን ያስቀየረኝ አንተ። በጣም ውድ ጓደኛዬ ነህ። ጽናት ደግሞ ለአንተ ስትል በጣም ብዙ መስዋዕትነት ከፍላለች። ይኸውልህ እኔውም ባለፈ ነገር ልወቅሰህ ምናምን ነገር አለ፣ ግን በቃ በጣም ብዙ ነገር በድላታል። ስለዚህ እባክህ ማላቸው ያለው ፍቅር ይበልጣል እና ከምበላ ምንም ነገር ቢፈጠር እንዳታስቀይኗት ምግብ ስሰራለት ምናምን

ሲዝበት እንደዚህ ብላ ብላ ያዛት ቀን አቅሏን የሚያስታት አይሰኒ፣ እንደዚህ ስትስቂና ስትጫወች እኮ ምንም ሀዘን እንደሌለብሽ ነው የምትመሲው። ከሰዓታት በፊት እንደዛ አይነሽ ትኪቀላ አልቅሰሽ፣ አሁን ምንም እንዳልተፈጠረ የህይወት ቋጠሮችን ተሸክመሽ ትስቂያለሽ። እንደዚህ ቤታችን ለቀን ከወጣን እኮ ሁለት ቀን ይሞላል እኮ በቃ ሶስት ቀን ይሞላችሁ። ምንድን ነው መጣ ብላችሁ ስቆያችሁ እስካሁን? ምን እባክሽን፣ እደርሱ ስላት እምቢ እያለች ነው። አረ እኔ ወደ ቤት ሄዳለሁ። ከደህና ቤት እንደተጣጣሉ እንዴ ሰኔ፣ አንቺ ቆይ በአንድ ሄዳችሁ ቤቱን ጭር ልታረጉብኝ እሺ? ግን አላቀም ቤት ነገር ለምኛችሁ በቃ። ዳሩ ሆይ አታስጨንቂ። ኧረ ተው ተው፣ ቆንጆ ፊልም አለ። እሱን እኮ እንድናይ ብዬ ነው። ፊልም አለ መጀመሪያውኑ፣ ቀይ ካርድ ነበር

አታዋ እዛ ፍቅር ፍቅር እየተጮታችሁ እኔ ብቻዬን ፍቅር ፊልም ላይ ነው? አይቻልም። እናንተ ተነሱ፣ ላተነሱ። እናንተ እዛ ፍቅር ፍቅር ስትጮቱ እኔ ብቻዬን ላይ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ያስብ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ጊዜ ተበለልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንትሆኑ በትህትና እንጠይቃለን። እንደተለመደው ጽናት ክፍል 63 ይዤላችሁ መጥቻለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንትሆኑ በትህትና እንጠይቃለን። የናሆም እናት በድጋሚ ወደ እነሱ ጋር መጥታለች። ከዚያም በኋላ የናሆም ሽሮና በርበሬ አስፈጭታ ቤት ጎጆ ወጣሉ ሲል አስፈጭታ መጣ። ማራዊትን ማሚ፣ ለምንድን ነው አንቺ የምትቸገሪው? እኔ አለሁ እኮ እኔ አዘጋጃለሁ። እኔ አዘጋጅ ነበረ። አይ እኔ ለናሆም ነበረ ያመጣሁት። እሺ በቃ አሁን ለእኔ ስጭ ስትላት፣ አይ እኔ ያመጣሁት ለናሆም ስለሆነ ለናሆም ለራሱ ነው የምሰጠው ትላለች፣ የናሆም እናትን ማለት ነው። እናት ማለት እንግዲህ በሁሉም ነገር መተኪያ የሌላት ናት። የልጅዋ ሲባል ማትሆነው ነገር የለም ማለት ነው። ከዛ በኋላ የናሆምን አባትን ተዋወቂው ስትል ማሚ፣ ትንሽ ይቆይስል። አረ እንደዛ ማለት አይቻልም ተዋወቂው በመሃላቸው የሆነ ነገር ሊፈጠር ይችላል። ምን ይፈጠራል? ልጅ የሚባል ነገር አለ ልጅ ይፈጠራል። አረ ማሚ፣ አሁን ስለ ልጅ አሁን እኮ ገና ነን ትላለች ማለት ነው። አረ ዝም በይ እንዴ መውለድ አለባችሁ ትላለች የናሆም እናትን እንግዲህ። ልጅን ወግ ማድረጉን ማየትን ትፈልጋለች ማለት ነው። ከዛ በኋላ አይ እኔማ አንቺ ከሱ ትሻለሽ ብዬ ነበረ የባሰብሽ ነሽ ትላለች። ማለት ነው። ከዛ ከዛም በኋላ እንግዲህ ጽናትና ሳገ ኪራይ ወደ ጽናት ጋር ያማራና ሰዓት ደረሰ። እንዴ አራ እኔ አንቺ ስትናፊቂኝ ነው የመጣሁት። ምን ነው የመምጣት አይቻልም እንዴ? አራ ትችላለህ። እኔ ማ ቶሎ ነው መጣህብኝ ምሳም ሳልሰራ እኔ ላገዛት። ሂጂ ለካ ሰዓት ሄደዋል እና ይሄዳ። እንደውም የውልሽ በፍቅር የተሞላ ቆንጆ ምግብ እንሰራለን። ኪራታ ነግረህ ለሀኒ የመሰነባበቻ ግሩፕ እናዘጋጅ ፕሮግራም እናዘጋጅላት። መቼ ነው የምትሄደው? አንድ ሳምንት አለኝ ብላለች። እሺ ደስ ይለኛል። ሀሳብህን ልስማ ብዬ ነው ሲጀመራት ያጥተሽ እኮ እኔ የማስማማበት ምንም የለም ይላል። ከዛ በኋላ እንግዲህ በጣም ደስ የሚል ፍቅራቸው እየጨመረ መጣ ማለት ነው። ጽናትና ናሆምኔ ጽናትና ኪራ ማለት ነው መራዊትና ሰናይትን እንግዲህ የሰናይትን በር ሳልዘጋ ተኝታ ነበረ። በሩ ክፍት ነበረ። ምን ሆነሽ ነው? አይ ቅድም ጸበል ቅመሽ ብሎ ሊጠሩኝ መጥቶ ሳልዘጋው ረስቼው ነው ትላለች። ምን ላደርግ ብለሽ ነው? ያው ትላለች። ምግብ ብቻ እኮ ነው የሚበላለኝ። ችግር የለውም ይበላ እንጂ ትላታለች። ምን ነው በቤቴ በቤታችንማ ሩስታ አያዋጣ ብላ ትቀልድባታለች። ግን በሰላም ነው። ግን ጠፍተሻል፣ ታውቆሻል። ምን እባክሽ ምን ይባክሽ? አንዳንዴ እኮ ብቸኝነት ምርጫሽ ታደርጊዋለሽ ትላለች። እንዴ ብቸኝነት እኮ መሬዳ ሰው ካጣን መደበቂያ ጨለማ እንጂ መውጫ አይሆንልንም ትላለች። አይ አሁንማ ሰው ማመን በጣም ከባድ ነው ትላለች ሰኒ መራዊት። አይ ሰናይት፣ ችግርሽን እረዳሻለሁ፣ ብዙ ችግር አልፈሻል ጓደኛ ማለት እኮ በክፉም በደግም ሁሉም ነገር አንድ ላይ ነው። በችግር መፍታት ያለብን እንጂ መሽኛ ችግር ብቻ ነው ትላለች። ግን ምንም ይሁን ምንም እኔና ጽናት ከጎንሽ ነኝ። እኔና እኔም አሁን እናንተ ባት ኖሮ ኖሮ ሞቼ ነበረ። እናንተ ነው እግዚአብሔር ይሰጠኝ ብላ ሰናይትን የመራዊትን ታመሰግናለች ማለት ነው። ከዛ መራዊት በፊት የተሰቃየችውን ሁሉም ነገር ለምንድ ነው ማተይኝ? ትላለች። የእህቷ ባለቤት እንግዲህ በሆነ አደጋ ስለሞተ በቃ የነግር ጅሽ እኮ ፍርድ ለበፍርድ ሀብት ለመካፈል ብላ የእህቷ የእህቷን የእህቷን ባለቤት እናት ማለት ነው የእነሱን ያሰቃየች ነው የሰኔና የእህቷን ማለት ነው። ለምንድነው እማትተውኝ ብላ እንደ እብድ ያደርጋታል ማለት ነው። ተውኝ በቃ ብላ ለመራዊት ችግሯን ሁሉ ታከፈላታለች ማለት ነው። እንደዚህ ተቸግረን ነው ያለፍኩት። እህቴና እኔ በጣም ተቸግረን ነው ያለፍነው። በቃ ተውኝ፣ እንኖርበት፣ ህይወታችን እንቀጥልበት። ለምንድነው እንደሆነ ህይወታችን የምትበጠበጡን? እያለች ሰናይት በጣም ተቸግራለች ማለት ነው። በህልሙ ሁሉ ይመጣል ማለት ነው። ምሩ፣ ይሄ ፍቅራችሁ ስንት ካዘን በልቶ ነው እንደዚህ ያለፋችሁት የሁላችንም የሁላችንም የሀዘን አደባባይ ማውጣት እሺ በቃ ግን ከመምጣትሽ በወሬ ያስኮሸ ና እንዴት ነሽ? ደህና ነሽ ወይ ትላታለች። እኔም አንቺ እኮ ስትጠፊብኝ ምን ሆነሽ ነው ብዬ ነው የመጣሁት። እኔም አለሁኝ ይመሻል ይነጋል እንግዲህ በቃ ህይወት እንደዚህ ናት ትላለች። ስራ እንኳን ከየትኩኝ ስንት ቀን ነው መሰለሽ ትላለች። ግን እንደዚህ እንደዚህ እንደሆን ቤት እንዳለው ታውቂያለሽ። ለምን ነው ማትመጪ ወይ ደውለሽ ነው ነበረ አሁንማ የቤት መቤት ሆናችኋል። ደሞ ባሎቻችሁ ወጣ ወጣ ሲትሉ አይመቻችሁም። እሱማ ልክ ነሽ። አሁንማ ፈጣሪ መርቆ ከሰጠሽ የሚወድሽ የሚያከብርሽ ትላለች። ቤቴ በአንድ ግሩ ቆሟል። እስኪ ጉድ ጉድ ብለዋል። ባይሆን ግን ጸና ደውላ ነበረ። ሰናይትን ይዘሻት ነይ ብላኛለች። እንሂድ በቃ ስትላው እኔም እንሂድ አየር ከተቀበልኩኝ ደስ ይለኛል ብላ ወደ ጽናት ቤት ያመራሉ፣ ማለት ነው ሰናይትና መራዊት ማለት ነው። እዛ ያመራሉ እንግዲህ ኪራይና ናሆም ካፌ ላይ ቁጭ ብሎ እንግዲህ የፍቅር ማንነታቸው እየተገላለጹ ይገኛሉ ማለት ነው። በጣም ደስ የሚል ከዛ በኋላ መራዊትን ናፂና ሰናይትን ቁጭ ብሎ የሰናይትን ይመኳታል። ይሄንን እኮ የሚያስለቅስ ታሪክ አይደለም፣ የሕትሽ ማንነት ነው እንጂ ያኔን ነበረ? ሰኒ ሰሊያ ሰለሞንን የታወቀችው ማን ነው? ሰለሞን እህቴ ባል፣ እሱ እዛኔ እህቴ ደግሞ እዛ ከሚሰሩት ሁሉ በጣም ልጅ ነበረች። እኔ ለማሳደግ ስትል ገና ቀንፋ እያለች ነበረ ስትል ጸናይ ስንት አመቷ ነበረ? ገና አስራ ሰባት አመቷ ነበረ። በዛ በምሰራ ሰዓት ሌሎች ሴላቶች ሁሉ ምሳ ሲበሉ እሷ ገንዘብ ስላልነበራት ምግብ አትበላም ነበረ። ግን ቁጭ ብላ ስታይ ሰሎሞን ሳያት ለምንድነው ምሰማት በዩ ሲላት ጊዜ ሽዳድ ግዜ ከኪሱ አውጥቶ ሃምሳ ብር አሳዘነችውና ሃምሳ ብር ሰጣት። ከዛ በኋላ ለእኔ ብላ አንጀቷን ቋጥራ ምንም ሳትበላ ይዟ መጣች ትላታለች። የሕይወት ታሪካዋን ታካፍላቸዋለች። የጽናትና የመራዊት ማለት ነው። በጣም በፈተናና በችግር እንዳለፈች እህቷም ሆነ እሷም ሆነ በችግርና በፈተና እንዳለፈች ትነግራቸዋለች። ፈተናው ብዙም ቢሆንም አልፈነዋል። ግን አሁንም ቢሆን የእህቴ ባለቤት ቤተሰቦቹ ምንም ነገር አልተውም ብሎናል። ግን የሚገርማችሁ በጣም እሱ መኪናም ነበረው፣ ሁሉም ነገር ነበረው። ቤትም ያደርሳት ነበረ። ከዛ በኋላ እህቴንም ያቆመችው ትምህርት ቀጠለች። ግን ባለፈው ጽናትን ባለፈው የሆነ ነገር ነግራት ነበረ። በሰዓቱ ምንም እንዳትኝ ብዬ አንቺን ዋሻሁሽ። ጽናት ታሪክ የሳስቡ በጣም ልቤ ይደማል። በተለይ የእህቴን ለዛ ብዬ ነው የዋሸሁሽ። እሺ በቃ ሰኔ ተረጋጊ፣ በቃ ስወድሽ። ጥላ ከአራት ዓመቱ ትውቅ በኋላ በሀያ አንድ ዓመቷን ተጋቡ። በሰዓቱ ቤተሰቦቹ ደስተኛ ነበሩ። ከዛ በኋላ እኔም አብራቸው ለመኖር ጀመርኩኝ። የባልየው እናት ግን እሷ ጋር እንድኖር ወሰደችኝ። እዛ ቤት መግባትም ቢኖርብኝም እየራበኝም አልበላባቸው ቀናቶች ነበሩ። ከዛ መራዊት ለምን ስትላት አላቅም ልጄን እህቴ የተጠቀመችበት ትላይ ነበረ። ምግብ እንኳን ስጠይቃት ለምንድ ነው አንቺ የምትበዩ የነፍስ እንኳን አትወኝም ትላይ ነበረ። በፈተና ነው ያለፍኩት። የተራበ ምግብ ያለ መብላት በጣም ያሳዝን ነበረ። ከዛ በኋላ ጽናት ስልቆይ ለምንድ ነው ወደ እህትሽ የማትመለሺው ስትላት እንዴ እንዴት ብዬ ወደ እህቴ ጋር መጥቼ እንዴት ይለኔ ብላ ለፍታ በትዳሯ ላይ መግባት በትዳሯ ላይ መሀል መግባት፣ እኔ ይሄ ሁሉ ፈተና አልፏ ያሳደገችን ልጅቴ እንዴት ትዳሯ ልበትን እሷ ጋር ልመጣ ነው። ከዛ በኋላ እኔ ስታየኝ በጣም ስከሳባት ክረምትን ጠብቃ ወደ እሷ ቤትን አመጣችኝ ስትል ጊዜ ከዛም በኋላ ይቀርብና፣ ያቺ ክፉ ቀን መጣችና ሰለሞን ምንደሆነ በማይታወቅ መንገድ ራሱን በገመድ አጥርቶ ሞተዋል። ከዛ በኋላ ከዛ ቀን ጀምሮ እህቴ እድሜ ልኳን ጸጸት ተሸክሟ እየኖረች ነው። ቤተሰቦቹ ልጄን አንቺ ነሽ መተት አድርገሽ የገደልሽበት ገና የነበረ ልጄ አንቺ ነሽ የገደልሽው እያሉ እንግዲህ እድሜ ልኳን ጸጸት ያደረጉበት ከዛ በኋላ ለእኛ ሕይወታችን እየበጠበጡ ነው። ከዛ በኋላ እናትዮ አርባ ቀን ሳይሞላ ሀብቱን ይገባኛል ብላ አርባ ቀን ሳይሞላው ሀብቱ ለመካፈል ስትል ከኔ ሁሉ እህቴም ደግሞ ባዶ ነበርኩ። አሁንም ባዶ ነኝ። ባዶ እጅ እወጣለሁ፣ የቤተሰቦቹ ስም በክፉ ትንሳ ብላ ቀያሪ ልብስ ሳትይዝ ከዛ ቤት ጥላ ወጣለች። በጣም አስተዋይና ቅንሴት ነበረች። ቤተሰቦቹ እንኳን እንደዚህ አድርጎ፣ እሷ ደግሞ በጣም ቅናት ብላ ሰናይትን የህይወት ችግሯን ለጽናትና ለመራዊትን ታጋራለች ማለት ነው። እንግዲህ በፈተና ቢሆን ፈተናው ተወጣን እያሉ እንግዲህ ያስባሉ ማለት ነው። የዛሬ የነበረን ቆይታ በዚህ እናበቃለን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ለማድረግ ቤተሰብ እንድትሆኑ በትህትና እጠይቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ እንዲሁም ከዚሁም እሰናበታለሁ። ሰላም ለሀገራችን።